ማንም ፈለገም አልፈለገም እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። በስድስተኛው የህዝብ ተወካዮች ምክር ቤት አምስተኛ ዓመት የስራ ዘመን ሁለተኛ መደበኛ ስብሰባ ላይ ከምክር ቤት አባላት ለተነሱ ጥያቄዎች ምላሽና ማብራሪያ የሰጡት ጠቅላይ ሚኒስትሩ የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ጥያቄ መሆኑን ያነሱት ኢትዮጵያ በ30 ዓመት ትግል በብዙዎች ርብርብ የባህር በር ማጣቷን አስታውሰዋል። በተረጋጋ በሰከነ መንገድና በውይይት የባህር በር ማግኘት እንደሚያስፈልግም አስታውቀዋል። ማንም በጉልበት እኛን ማስ አስገደድ አይችልም አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትሩ በስድስተኛው የህዝብ ተወካዮች ምክር ቤት አምስተኛ ዓመት የስራ ዘመን ሁለተኛ መደበኛ ስብሰባ ላይ በሰጡት ማብራሪያ ሁሉም ሀገር ሀብቱ ይብዛ ሚነስ የተፈጥሮ ጸጋውን ሌላውን በማይጎዳ መልኩ የመጠቀም መብት አለው ነው ያሉት። ሀገራት ብሔራዊ መብቶችና ስጋቶች እንዳላቸው ገልጸው ይህም የሚወሰነው ባለው እውቀትና መረጃ መሆኑን አመላክተዋል። በትግራይ ክልል ያሉ አካላት የፌዴራል መንግስት የጦርነት ዓላማ እንደሌለው በመገንዘብ ወደ ሰላም ሊመጡ ይገባል አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትሩ በስድስተኛው የህዝብ ተወካዮች ምክር ቤት አምስተኛ ዓመት የስራ ዘመን ሁለተኛ መደበኛ ስብሰባ ላይ ተገኝተው ለምክር ቤት አባላት ጥያቄዎች ምላሽና ማብራሪያ ሰጥተዋል። የፌዴራል መንግስት ወደ ትግራይ ክልል የሚልከው በጀት ለወታደሮች እየዋለ በመሆኑ ህዝቡን እየጎዳ እንደሆነም አጽንኦት ሰጥተዋል።